እሳቸው ባለ ደማቅ ታሪክ ባለቤት ናቸው። ይሆናል ተብሎ የማይታሰቡም የማይደፈሩ ትልልቅ ነገሮችን ለሀገራቸው አድርገዋል። የኔ ይቅር ብለው ለመኖሪያነት በገዙት መሬት ላይ ሆስፒታል ገንብተው አስረክበዋል። ብዙ የዋሉላት ሀገራቸውም በምስጋና ፋንታ ለእስር ስትዳርጋቸው ተበሳጭተው ሀገራቸውን አልካዱም። በሀገርና ህዝብ ቂም የለም ብለው ይመልሳሉም። ወደ አገልግሎታቸውም ወዲያውኑ ነበር የተመለሱት። ይህ የአይነኬ ታሪክ ባለቤቱ ኢትዮጵያዊ ዶክተር አሁን ታዲያም በስዊድን ሀገር ህይወታቸው አልፎ ስለመገኘቱ እየተነገረ ይገኛል። ለመሆኑ ምን አጋጠማቸው? እንመለከተዋለን። ስርዓተ ቀብራቸውን በሚመለከት የምናነሳቸው ጉዳዮች ይኖራሉ። ዋይ ዋይ እያሉ የሚያለቅሱላቸው ቤተሰቦቻቸው ያሉበትን ሁኔታ ምን ነግራችኋለን። ስለ ልጆቻቸው ምን እናነሳለን። ሰላም እንደምን አላችሁ፣ የተወደዳችሁ የጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ፣ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን ጠየቅን። ዛሬ የዶክተር ፍቅሩ ማሩን የህይወት ታሪክ አንስተን ህይወታቸው ያለፈበትን ምክንያትና ስለ ቤተሰቦቻቸው ጠቅለል ያሉ መረጃዎችን እንነግራችኋለን። የቀብር ስነ ስርዓታቸውንም የሚመለከት መረጃ ማካተናልና እስከመጨረሻው ከኛ ጋር ሁኑም። በኢትዮጵያ በግል ህክምናው መስክ በሀገሪቱ የመጀመሪያ የሆነው የአዲስ የልብ ህክምና ሆስፒታልና ታዝማም የውስጥ ደዌ ቀዶ ልዩ ህክምና ማዕከል መስራች የሆኑት ካርዲዮሎጂስት ዶክተር ፍቅሩ ማሩ ከዚህ ዓለም ድካም አርፏል ይላል የመረጃ ምንጫችን። በአዲስ አበባ ከተማ ፈረንሳይ ለጋ ሲሆን በተለምዶ ጉራራ ተብሎ በሚጠራው አካባቢ በ1943 ዓ ም የተወለዱት ካርዲዮሎጂስት ዶክተር ፍቅሩ ማሩ ዕድሜያቸው ለትምህርት ሲደርስ በኮከበ ጽባህ ቀዳማዊ ኃይለሥላሴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን እንደ ተከታተሉ የህይወት ታሪካቸው ያስረዳል። የሁለተኛ ደረጃ ትምህርታቸውንም አሰላ በሚገኘው ራስ ዳርጌ ትምህርት ቤት እንደ ተከታተሉ ይነገራል። በ1960 ዎቹ መጀመሪያ ለሀገር ፍቅር ከነበራቸው ጥልቅ ስሜት በመነሳትም የኢትዮጵያ አየር ኃይልነት ምልመላ ሲከናወን ትምህርታቸውን አቋርጠው የኢትዮጵያ አየር ኃይልን ተቀላቀሉም። በወቅቱ አየር ኃይልን ለመቀላቀል ከተመለመሉ 27 እጩ አባላት መካከል በብቃት የአየር ኃይልነት ስልጠናን አጠናቀው ሰጥተው በጀት አብራሪነት የተመረቁት አምስት ብቻ እንደነበሩ ይነገራል። ከነዚህም ብቸኛው ጀት ስኳደር ሆነ የመጡት በእድሜ ትንሹ የነበሩት ፍቅሩ ማሩ ነበሩም። በ1966 የአብዮቱን መፈንዳት ተከትሎም ደርግ ለስልጣኔ ስጋት ይሆናሉ ያላቸውን ግለሰቦች እያፈሰ ወደ እስር ቤት ማጋዝ ሲጀምር በሀገር ፍቅር ስሜት ተቆርቋሪነታቸው የሚታወቁት የመቶ አለቃ ዶክተር ፍቅሩንም ማሳደድ ይጀምራል። የህዝቦች እኩልነትና አንድነት ይረጋገጥ ዘንድ ይታገሉ የነበሩት ዶክተር ፍቅሩም በደርግ እየታሰሱ መሆናቸውን ሲረዱም የሚወዱትን ሀገር ጥለው ወደ ሱዳን ሀገር ይሰደዳሉም ከዚያም ወደ ስዊድን በመሻገር የስደት ህይወታቸውን በዚያው ጀመሩም። በወቅቱ እሳቸውን መያዝ ያልቻለው የደርገ ስርዓትም ሁለት ወንድሞቻቸውን እንደገደለባቸው መረጃዎች ይጠቁማሉ። ያን ጊዜ ዶክተር ፍቅሩ በስደት በስዊድን ሀገር እየተንከራተቱ የወንድሞቻቸውን ሞት ሲሰሙ ታዲያም የነበራቸው ሀዘን እጅግ ከፍተኛ እንደነበር ታውቋል። በስዊድን ቆይታቸው በሀገራቸው የዲሞክራሲ ስርዓት እንዲገነባ በመላው አውሮፓ የሚገኙ የኢህአፓ የተማሪዎች ንቅናቄን በመመስረት ጉልህ ሚናን ከመጫወታቸውም በላይ በልብ ህክምናው ዘርፍ ስፔሻላይዝድ በማድረግ በተለያዩ ሀገራት ጭምር አንቶታን ያተረፉ ካርዲዮሎጂስት እንደነበሩ ይነገራል። በ1990ዎቹ መጀመሪያ ታዲያም የኤች አይ ቪ ቫይረስ ስርጭት እንደ ሀገር ስጋት በደቀነ ጊዜ የቫይረሱን ስርጭት ለመግታት ሀገራዊ ጥሪ ሲደረግ በስዊድን ያሉ አጋር ድርጅቶችን በማስተባበር ወደ ሀገር ቤት ቀድመው ከዘለቁ የሀገር ባለውለታዎች መካከል አንዱ ናቸው። ዶክተር ፍቅሩ ማሩ ከሩብ ክፍለ ዘመን የስደት ህይወታቸው በኋላም ወደ ሀገራቸው ሲመጡ በስፋት ያስተዋሉት ችግር በልብ ህክምና ጦት ምክንያት የሚሞቱ ህፃናትና ወጣቶች ቁጥር ማሻቀብ ነበረም። ያንንም ተከትሎም የችግሩን አሳሳቢነት የሚያሳይ አስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሰው የስዊድን መንግስትናም የስዊድን ፈንድ የመሳሰሉ ታጋዥ ተቋማትን በማስተባበር ወደ ሀገራቸው ተመልሰው ለሀገሪቱ ብቸኛ የነበረውን የልብ ህክምና ሆስፒታል ያቋቁማሉ። ሰኔ 9 ቀን 1999 ዓ.ም አዲስ የልብ ህክምና ማዕከልን መሰረቱ። ሆስፒታል ማቋቋም ብቻውን በዘርፉ ያለውን ችግር መቅረፍ እንደማይቻል በማመንም በርካታ የህክምና ባለሙያዎችን በራሳቸው በዶክተር ፍቅሩ ወጪም ስዊድን ድረስ በመላክ በልብ ህክምና ስፔሻላይዝድ ያደረጉ እውቅ ሐኪሞችን በማፍራትም የሰለጠነውን ዓለም የህክምና ሙያ ወደ ሀገር በማምጣት ለተለያዩ ወጣቶች እውቀት ሽግግር ብርቱ ዋጋም ለመክፈልም ችለዋል። በዚህም በሰለጠነው ዓለም ብቻ ይሰጥ የነበረውን ውስብስብ የተባለ የልብ ህክምና ወደ ሀገራችን በማምጣት ጉልህ ሚና የተጫወቱ የሀገር ባለውለታ ናቸው። ካርዲዮሎጂስቱ ዶክተር ፍቅሩ ማሩ ለወትሮ ህክምናውን ፍለጋ በከፍተኛ የውጭ ምንዛሬ ወደ ውጭ ይደረግ የነበረውን ጉዞ በማስቀረትም ባለፉት ሁለት አስርት ዓመታት ሀገሪቱን ልታወጣ የምትችለውን የውጭ ምንዛሬ በማስቀረትም አሻራቸውን ያኖሩት ዶክተር ፍቅሩ በአዲስ ካርዲያክ ሰጡ የልብ ህክምናዎች የሚደረግበትን ታዝማ የውጭ ደዌና የቀዶ ህክምና ማዕከልን በመመስረትና አሁን ለደረሰበት ደረጃ በማብቃትም ዛሬ በርካታ ሕፃናትና ወጣቶችን በልብ ህክምና ጦት ምክንያት ከሚነጠቀው ሞት መታደግ የቻሉ ታላቅ የሀገር ባለውለታ ናቸው። በጥቁር አንበሳ የሚሰጠውን የልብ ሕክምና ለማዘመን ያላሰለሰ ጥረት ሲያደርጉ የቆዩት ዶክተር ፍቅሩ በተለያዩ ጊዜያት በውድ ዋጋ የሚገዙ አላቂ የሕክምና መሳሪያዎችን በእርዳታ በማቅረብ በርካታ አስተዋጽኦን አድርገዋል። የታላቁ የኢትዮጵያ ህዳሴ ግድብ ሲመሰረት ደግሞ በወቅቱ በነበሩት የጤና ሚኒስቴር ተመርጠውም በተጣለባቸው ሀገራዊ ኃላፊነት መሰረት የግል የጤና ተቋማትን በማስተባበር ከመቶ ሚሊዮን ብር በላይ ገቢ እንዲሰበሰብ በማድረግም ደማቅ አሻራቸውንም አኖረዋል። በጦርነት ወቅት የተጎዱ ትምህርት ቤትና ተቋማትን ለማገዝ በሚደረግ ርብርብ ውስጥ ደግሞ ሰፊ አበርክቶ እንደነበራቸውም ይነገራል። ታላቁ ዶክተር ፍቅሩም በሀገርና በህዝብ ቂም የለም ይላሉ። ዶክተር ፍቅሩም ለሀገራቸው ጽኑ ፍቅር ያላቸው ይኸው ዶክተር ባለፈው ስርዓት በተለያዩ ወቅትም ለእስር ተዳርገዋል። ታዲያም ስርዓተ ለውጡን ተከትሎ ከእስር ቤት ሲወጡም ዜግነት ወዳላቸው ስዊድን ሀገር ለህክምና ይጓዛሉም። በዚያም ወቅት ታዲያ ብዙ ሰዎች ተመልሰው ወደ ሀገራቸው አይመጡም ብለው ገመቱም። እሳቸው ግን ከጥቂት ሳምንታት በኋላ ህክምናቸውን ጨርሰው ወደ ሀገራቸው ተ መለሱም። ይሄ ሁሉ በደል ደርሶቦ እንዴት ወደ ሀገሮ ሊመለሱ ቻሉ ተብለው ሲጠየቁም ምላሻቸው አጭርና ግልጽ ነበርም፣ በሀገርና በህዝብ ቂም የለም ነበር የመለሱት። ባለፉት 19 ዓመታት በኪራይ ቤት አገልግሎት ሲሰጥ የነበረው እሳቸው የመሰረቱት አዲስ የልብ ሕክምና በዘርፉ የሀገሪቱ የልህቀት ማዕከል ለማድረግ ከነበራቸው ጥልቅ ፍላጎት በመነሳት ለመኖሪያነት በገዙት መሬት ላይ ደረጃውን የጠበቀ ባለ ስምንት ወለል ህንፃ በመገንባት በቅርቡ ሆስፒታሉን ወደ አዲስ ምዕራፍ በማሸጋገር ሂደት ላይ ነበሩ። አሁን ታዲያ ያልታሰበ ነገር መጣም ለመላ ኢትዮጵያን ከፍተኛ ሀዘን ነው። በተለይ ደግሞ ብዙ ውለታ የዋሉላት ኢትዮጵያም የእሳቸውን ነገር ስትሰማም እጅግ አዝናለች። ነገሩ ምን መሰላችሁ? በስዊድን ሀገር ሕይወታቸው ማለፉ ተነገረም። ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ሕክምናቸውን ሲከታተሉ የቆዩት ዶክተሩም በተወለዱ በ74 ዓመታቸው ከዚህ አለም ድካም ሊያርፉ ችለዋል ካርዲዮሎጂስት ዶክተር ፍቅሩ ባለትዳርና የሁለት ልጆች አባት እንዲሁም የአራት የልጅ ልጆች አያት ነበሩም አሁን ታዲያም የእሳቸውን ሞት የተረዱት ሀገር ውስጥና ውጭ የሚኖሩት ቤተሰቦቻቸው እንዲሁም ልጆቻቸው እጅግ ከፍተኛ ሀዘን ተሰምቷቸው ዋይ ዋይ እያሉ እያለቀሱናም ሀዘናቸውን እየገለጹ ይገኛሉ የዶክተር ፍቅሩ ማሩ የቀብር ስነ ስርዓት በስዊድን ሀገር የሚፈጸም ሲሆን በሀገር ውስጥ ሀዘን መካፈል ለሚፈልጉ አዲስ አበባ ጃክሮስ እግዚአብሔር አብ ቤተ ክርስቲያን አጠገብ ከቪዥን ትምህርት ቤት ጀርባ በሚገኘው ቤታቸው መድረስ የሚችሉ መሆኑም እየተገለጸ ይገኛል። ቤተሰቦቻቸው የአዲስ የልብ ሕክምና ሆስፒታል ማኔጅመንትና ሰራተኞች ታዝማዬ ውስጥ ደዌ የቀዶ ሕክምና ልዩ ማዕከል ማኔጅመንትና ሰራተኞች ለቤተሰቦቻቸው እንዲሁም ለመላ ኢትዮጵያውያን ሁሉም መጽናናትን እንመኛለን። ከሁሉ በላይ ደግሞ ወልደው ያሳደጓቸው ውድ ልጆቻቸው ደግሞ ፈጣሪ ጽናቱ እንዲሰጣቸው ከልብ ምኞታችን እናቀርባለን። ይህ ሀዘን ለመላው ኢትዮጵያን ነውና ሁሉም ኢትዮጵያዊ ሀዘኑ ከባድ ቢሆንም እንኳን ፈጣሪ ግን መጽናናቱን ይልክለት ዘንድ ምኞታችንን ገለጽን። የተወደዳችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ የሀገር ባለውለታ የሆኑትን የዶክተር ፍቅሩ ማሩን የህይወት ጉዞ በማንሳት ከሰሞኑ የተፈጠረውን ህይወተ ህልፈታቸውንም እንዲሁ ወደ እናንተ በማድረስ ጠቅለላ አድርገን ስለ ቤተሰቦቻቸውና አሁን ስለተፈጠረው ጉዳይ እንዲሁም ስለ ቀብር ስነ ስርዓታቸው በማንሳት ይህንን መሰናዶ አዘጋጅተን አቀረብንላችሁ። ከዝግጅታችን እንዲሁም ከዶክተር ፍቅሩ ማሩ የህይወት ጉዞ ደግሞ በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋነን ነን። በሚቀጥለው እንዲህ ያሉ አስተማሪ የሆኑ ታሪኮችን ይዘን ተመልሰን እንደምንገናኝ በመግለጽ በዚሁ እንሰናበታችኋለን። መልካም ጊዜ ለእናንተ ይሆኑ።